ፆለተ ሐሙስ በመባል ይታወቃል። እንኳን አደረሳችሁ ላለው፣ በድጋሚ ቪዲዮን ሲጀምሩ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ ውድ ቤተሰቦቼ ጀምሩ፣ አበረታቱኝ በኮሜንት መስጫው ላይ አስቀምጡልኝ፣ ድጋፋችሁ አይለኝ። አዲስ አዲሶችም ሸር፣ ሰብስክራይብ፣ ላይክ በማድረግ አትዘንጉ ነባሮችም። ላይክ እና ኮሜንታችሁን ድጋፋችሁን ግለጹልኝ። በሉ እግዚአብሔር ስም ጠይቃችኋለሁ። እንግዲህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ታምራቶች ያደረገበት ቀን ነው። ዛሬ እለተ ሐሙስ፣ ፆለተ ሐሙስ ለምን ተባለ የሚለውን እንደ እግዚአብሔር ፍቃድ እንመለከታለን። ፆለተ ሐሙስም ለምን ተባለ? በዚችም ቀንስ ምን ያደረገበት ቀን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚለውን እንመለከታለን። በዚህም ቀንም ሊቀ መዛሙርቶች ጋርም ቁጭ ብሎ እራት የበላበት ቀን ነው። አንደኛ ምን አደረገ ስንል በዚህ ሰዓት ውስጥ በዚህ ችለት ውስጥ ምን አደረገ? አንደኛ ፆለተ ሐሙስ ነው። ሁለተኛ የሐዋርያት እግርን ያጠበበት ቀን ነው። ሶስተኛ ፋሲካን ያከበረበት ቀን ነው። አራተኛ ምስጢር ቁርባንን የሰራበት ቀን ነው። አምስተኛ ይህም እለት የተያዘበት እለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ኃጢአተኞቹን፣ በደለኞቹን ለማዳን ለመፈወስ ዝቅ ብሎ አንገቱን ድፍቶ በቀራንዮ ላይ በመስቀል ተሰቅሎ ደሙን አፍሶ ስጋውን ቆርሶ እኛን ክብርና ጸጋ አጎናጽፎናል። ክብር ምስጋና ለልዑል እግዚአብሔር ስም ይክበር ይመስገን። እንግዲህ ዛሬ ብዙ ታምራቶችን ያደረገበት ዕለት ነው። መከራና ስቃይም ትበዛለች፣ ተነሱና ተግታችሁ ጸልዩ ብሎ ሊቀ መዛሙርቶቹን ነገራቸው። እንግዲህ በዚችም ቀን ጌታችን መድኃኒታችን ኢየሱስ ክርስቶስም ክፍተተናውን የገለጸበት ቀን ነው ብለናል። የገለጠበት ቀን ነው። ሽርጥም ወስዶ ወገቡን ታጥቆ የሐዋርያትን እግር ያጠበበት ቀን ነው። እች ቀን ማለት ነው ዛሬ ሐሙስ የሐዋርያትን እግር ያጠበበት ቀን ነው። እንግዲህ የሐዋርያትን እግር አጠበ ስንል ምን ማለታችን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቶችን እያስተማራቸው እናንተም ለተላለቆቻችሁም ለትናንሾቻችሁም ለኛ ለልጆች ያስተማረን ጸጋ ነውና ዝቅ ብላችሁ አክብራችሁ ታዛችሁ ኑሩ። እንዲህ ማለት ያክል ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም የሐዋርያትን እግር ያጠበበት ቀን ነው። ይህችም ቀንም የሐዋርያትን የጥምቀት ቀን ናት። ጴጥሮስም ሊያጥቡብ ሲሄድም ጴጥሮስም አይሆንም ጌታዬ ብሎ ነበረ። አልታጠብም ብሎ ነበረ ጴጥሮስ። እኔ ግን ካላጠብኩ ምህረትን አታገኝም አለው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ካላጠበን የኛ ኃጢያታችንን በደላችንን እሱ ይቅር ካላለን መቼም አንጸዳም እና የሱንም እግር አጠበ ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስን ሐሙስ ማታ ህብስት ለአስራ ሦስት የቆረሰበት ምክንያት የቆረሰበት ቀን ነው። እንግዲህ ለአስራ ሦስት ቆርሶ የሰጠበት ቀን ነው። በዚህ ሰዓትም ይሁዳ ነበረ አብሯቸው ነበረ ይሁዳ ማለት ነው። ሲመካከር ሲዶልት፣ አብሯቸው ሲዶልት፣ ይሁዳን ጋር ሲዶልት ነበርና እንዴት እናያዘው እንዴት እናድርገው እያለ ሲል የነበረው ከሐዋርያት ጋር ተጨምሮ አብሮ ነበር፣ በዛ ሰዓት በዛ ምሽት ውስጥ ማለት ነው። ለአስራ ሶስትም ቆርሶ የሰጠበት ነው። በዚችም ቀንም ሐሙስም የፋሲካን ቀን አከባበር ጌታችንን አከበረ። ማቴዎስ አስር ሰባት ላይ አስራ ሰባት ላይ ይቅር በለኝ፣ ማቴዎስ አስር አስራ ሰባት ላይ ታገኙታላችሁ። እኔም የመረጥኳቸውን ህግና ስርዓቱንም ስርዓቱን ሊፈጸም ነው እንዲያለውም የተናገረበት ቀን ነው። እንግዲህ ጌታችን መድኅንታችን ኢየሱስ ክርስቶስ በስምንት ቀኑ ወደ ግዝረት በአርባ ቀኑ ከእናቱ ጋር ከዮሐንስ ጋር ወደ ቤተ መቅደስም በሰላሳ ዓመቱም የተጠመቀበት ቀን በሰላሳ ሶስት ዓመቱ የተሰቀለበት ቀን ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ሁሉ እንደኛ እንደ ሰው ልጅ ዝግበው በማደግ ከልጅነት እስከ ታላቅነት ድረስ እንደኛ ሆኖ የኛ ትሕትና ለብሶ እንደኛ ሰው ሆኖ ያገለገለበት ያስተማረበት ቀን ነው ማለት ነው። በዚህ ቀን በዚህ ሰዓት እንግዲህ ጉልባንስ የምን ይቀቀላል፣ ለምንስ ጉልባን ተባለ የሚለው እንመለከታለን። እንደ እግዚአብሔር ፍቃድ ጉልባን ይቀቀላል። ጉልባንም የሚቀቀለውም ያንን የይሁዳን የፋሲካ በዓልም ለማሰብ ነው። እንግዲህ ጉልባን ስንቀቅል ባቄላው ተልጦ ስንዴው ተፈትጎ ነው እና በአንድ በአንድ የሚቀቀለው በአንድ ተደባልቆ ተሸባልቆ የሚቀቀለው ያንን እንግዲህ እንግዲህ ባቄላው በጉድባን ጊዜ ተፈትጎ ነው ብለናል። ባቄላው ተልጦ የሚቀቀለው ወይም ልብሱን ጥሎ የሚቀቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ ልብሱን ተገፎ ርቃኑ ያደረጉበት ነው። ለዛ ምሳሌ ነው። እንግዲህ ዝም ብሎ እንቀቅለን ወይም ሆዳችን ለመሙላት ወይም ደግሞ በቃ ለአእምሮት ወይም ደሞ ዝም ብሎ እንትን ነው፣ ባህል ነው፣ ምንድን ተብሎ አይደለም የሚቀቀለውና የሚዘጋጀው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተገረፈበት ነው። ነጩ ደሞ ከውስጥ ያለው ነጭ ያለ አደለ ባቄላው፣ ነጩ ደሞ ስጋው አልቆ አጥንቱ እስከሚታይ ድረስ የተገረፈበት ግርፋት ነው። ስንዴው ደሞ ተፈትጎ የሚቀቀለው የኅብስቱ ምሳሌ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ምሳሌ ያስተማረበት የነገረበት ነው። ምሽት ላይም ይላል። ምሽት ላይም እነሆ ይሁዳም እየመራቸው መጡ መጡ መጡ ይላሉ። ይሁዳም ወደ ኢየሱስ ቀረበ ለሰማው ለሰ ቀረበ ሊስመውም ኢየሱስን እግሩ እግሩ ስር ወደቀ። እንዲህም አለው ይሁዳ ሆይ አለው ጌታችን መድኃኒታችን ኢየሱስ ክርስቶስ ይሁዳ ሆይ በመሳሙ የሰውን ልጅ አሳልፈህ ትሰጣለህን? አለና ጠየቀ። ከዚያም ከሊቀነ መዛሙርቱም ውስጥ ጌታ ሆይ በሰይፍም እንምታቸው ብለው ጴጥሮስም ሰይፉን መዘዘና የሊቀ ሊቃውንትን ዘመድ ማርኮስም ማርኮስን የተባለውን ሰው ጆሮውን ቆረጠው። የፋሲካውንም በግ የሚያርዱበትን ቢላ ይዘው ነበርና ሳይፉን ሳይፍህንም መልስ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለው፣ ሳይፍህንም መልስ፣ ሳይፍ የሚያነሱ ሁሉ በሳይፉ ይጠፋሉና አለ። የዚያንም የማርቆስን ጆሮም አንስቶ ቀጠለው። እነሱንም ገመድም ሰይፍም ይዘው መጡ። በዚህም ጊዜ ሊቀ መዛሙርቶቹም ሸሹ። ጴጥሮስም ይከተለው፣ ዮሐንስም ይከተለው ነበር። ጴጥሮስም ዮሐንስም ይከተሉት ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ። ሌሎች ሊቀ መዛሙርቶች ግን ሸሽተዋል። ይሁዳም ምን በማለት ነው ለመያዝ ወይም ደግሞ እንትን ለማለት ጌታችንን ለመቅረብ ያለው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በመሳም የያዘው ሰላም በመባልና በመሳም በመሳምን የያዘው እንዴት አድርጎ የያዘው ስንል አይሁዳኖች ተሰብስበው ነበርና ከዚያ አይሁዳን መጥቶ እንዳ ያለው ሰላም አለና አብሮት እንደውም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ማዕድ ላይ አብሮት ነበረ። እንግዲህ ይሄ ሁዲያ ማለት ነው። እግሩንም አጥቦታል። ጌታችን መድኃኒታችን ኢየሱስ ክርስቶስም ትትናውን እየገለጠለት ዝቅ ብሎ እግሩን አጥቦታል፣ ከሀዋርያት ጋር ማለት ነው። ከዚህ ከመካከላችን እንደዚህ ብሎ አስተማራቸው ለሐዋርያት። ከመካከላችንም የሆነ ከመካከላችንም አንድ ሰው አለ አሳልፎ የሚሰጠኝ ብሎ ሲነግራቸው ሊቀ መዛሙርቶች ማነው ማነው ማነው እያሉ ያጉረመርሙ ነበረ ጠጋ ብሎ ያጉረመርሙ ነበረ ጠጋ ብሎም ጠየቁት። ከዚህ ከወጭት ላይ አብሮኝ የሚበላኝ ሰው አሳልፎ ይሰጠኛል በማለት ነገረው ነገራቸው። እነሱም እንዲህ ብለው መለሱለት ሁላችንም እንበላ የለም እንዴ? ብለው መለሱለት። እኔ የማጉር ሰው እና የምሰጠው ሰው አሳልፎ ይሰጠኛል በማለት በምልክት ነገራቸው። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ በእጁ ይሰጠው ነው ማለት፣ ለዛ ለይሁዲያን ማለት ነው። ከሰጠውም በኋላ በመሳምና ሰላም በማለት ያዘው። ጌታችን መድኃኒታችን ኢየሱስ ክርስቶስም ተያዘ። እንግዲህ እንመለከታለን፣ ተያዘ ይላል። በዛን ጊዜ በሊቀ መዛሙርቶቹም ሸሹ። ሌሎችም ሊቀ መዛሙርቶችም ሰውየውን አናቀውም አሉ። መቤት ስረት ጌታ ሰጥቶ ከመካድ ይሰውረን እውነት ጌታችን መድኃኒታችን ኢየሱስ ክርስቶስን አምስት እንጀራ ሁለት ዓሣ አበርክቶ ያበላቸው ከመዛሙርቶችም ከዱት ሸሹ አናቀውም እሱን ሰው አናቀውም ብለው ከዱት ይሁዳም በመሳምም አሳልፎ ሰጠው ሌሊቱንም ሁሉ ይደበድቡት ያሰቃዩት ነበር በጥፊ መቱት፣ ቀለዱበትም። ማነው በጥፊ የመታህም አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስም ዝም አላቸው። ማን ነው በጥፊ የመታህ ማን እንደዚህ ያደረገህ እያሉ ይዘባበቱበት ነበረ። በሊቃ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም በሊቀ ካህናቱ ግቢ ሲደበድቡት ሲገርፉት ሲያሰቃዩት አደሩ። ጌታችን መዳንታችን ኢየሱስ ክርስቶስ ወዶ ፈቅዶ አንገቱን ዝቅ አድርጎ እኛም በክብር ያጎናጠፈን የልብ እግዚአብሔር ስም ዛሬም ዘወትርም የተመሰገነ የተባረከ ይሁንልን። እውነት እንዲህ ጌታችን መድኃኒታችን ኢየሱስ ክርስቶስም በዕለተ ሐሙስ ይህን አድርጎልናል። የሐዋርያትን እግር ዝቅ ብሎ ያጠበበት ዕለት ነው። ትሕትናውን የገለጠበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም ሰላሙን፣ ፍቅሩን፣ አንድነቱን ለሀገራችንና ለሕዝባችን ይደልልን። እውነት ሀገራችን ሰላም ፍቅር ሲኖር ነው እና እኛም የምንኖረው ነው። መድኃኔዓለም በድንግል ማርያም ምልጃ ሰላሙንና ፍቅሩን ይደልልን። እኛንም በሰላም በፍቅር በአንድነት በደስታ ለሀገራችን ያብቃን፣ ፍጻሜያችንን ያሳምርልን። ጅማሬ ሳይሆን ፈጻሜ አድርገን። እንግዲ፣ ዛሬ በዕለተ ሐሙስ ይሄ እንደ እግዚአብሔር ፍቃድ አይተናል። ለዚህ ደቂቃ ለዚህ ሰከንድ ያበቃን ያደረሰን የልኡል እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁንልን። በነገ ሁለት ደግሞ በዕለተ ዓርብ ምን ተደረገልን የሚለውን እንደ እግዚአብሔር ፍቃድ እንመለከታለን። ወዶ ፈቅዶ ለዚህ ደቂቃና ሰከንድ ላበቃን ለልኡል እግዚአብሔር ስም ክብር ምስጋና ይገባው። በስባአት ለእግዚአብሔር ወለመስቀሉ ክቡር ይቆየ።